ሰላም ጤና ይስጥልኝ፣ እንዴት ናችሁ? የእድል ቲዩብ ቤተሰቦች በሙሉ እንኳን ደህና መጣችሁ። ይህ ቲዩብ አዲስ ስለሆነ ሼር በማድረግ ሰብስክራይብ በማድረግ ተባበሩ። ኦሬዲ እዚህ ጋር ምንድነው የምንሰራው? አሁን ላይ እድል ቲዩብ ትክክለኛ ከፋይ የሆኑ ፕላትፎርሞችን ነው ይዞ የሚመጣው። ከመዘጋገቡ ጀምሮ እንዴት ኤጀንት መሆን እንደምንችል፣ እንዴት አድርገን ውስጥ መመዝገብ እንደምንችል የሚያሳዩ ቪዲዮዎችን እንሰራላችኋለሁ። ስለዚህ ይህንን ለመከታተል በቻላችሁት መጠን ሰብስክራይብ እያደረጋችሁ ጠብቁኝ። አሁን ላይ አዲስ በቅርብ የተጀመረ አንድ ፕላትፎርም አሳያችኋለሁ። የሚሆን ፕላትፎርም ቀጥታ ፕሌይ ስቶር ላይ ሄዳችሁ ዶዞ ብላችሁ ዶዞ ላይቭ ብላችሁ ሰርች ታረጉና ትመጣላችሁ። ከዛ ስትከፍቱት ይህን አይነት ፊውቸሪቲ ነው የምታገኙት። ይህን አይነት ፊውቸሪቲ ታገኛላችሁ። ይህንን ካገኛችሁ በኋላ እናንተ ሜይቢ ሆስት ሆናችሁ ልትመዘገቡ ትችላላችሁ፣ ወይም ኤጀንት ሆናችሁ መስራት ትፈልጉ ይሆናል። ይሄንን ይሄንን ለመስራት እንዲያመቻችሁ እንዴት እንደምትመዘገቡ ነው ያሳያችኋለሁ። ልክ ዶዞ ላይ ብላችሁ ሰርች አድርጋችሁ ዳውንሎድ አድርጋችሁ ከመጣችሁ በኋላ በቻላችሁት መጠን ለመመዝገብ ስትሄዱ እዚ ጋ ያለችው ኢንቫይት ኤንድ አድነ ሪዋርድ የምትላለች እቺ ኮፒ የምትላለች እዚች ጋ ያለችዋን በቻላችሁት መጠን ይችኛዋል ት ላይ ከላይ አስቀምጥላችኋለሁ። ኢንቫይቴሽን አስቀምጡልኝ፣ ከዛ ጭን ኮፒፔስት አርጋችሁ አስገቡ። ከዛ በኋላ ምንድነው የምታደርጉት? ምናልባት ሆስት ሆናችሁ መስራት የምትፈልጉ ደግሞ ኤጀንሲ የሚላለ እናንተ ጋር ኤጀንሲ ውስጥ ገብታችሁ ምንታረጋላችሁ? ይሄኛውን አይዲ እዚ ጋ ለየና አይዲ ሰጠን አንድ ሰባ ሁለት ሰማኒያ አንድ ዜሮ ሶስት የምትለውን አስገቡ ነው ቀጥታ ሆስት ሆናችሁ ትገባላችሁ። ሆስት ሆናችሁ እንደገባችሁ ለኔጋ ስለሚያሳውቀኝ አይዲያችሁን አይቼ ቼክ አድርጌ ያለውን ነገር ቴሌግራም ላይ ደግሞ የተሻለ በደንብ አድርጌ አብራራላችኋለሁ፣ ጥያቄ ያላችሁ ልጆች ካላችሁ። ከዛ በተጨማሪ ደግሞ ቀጥታ እንደ ተመዘገባችሁ ኤጀንት መሆን የምትፈልጉ ካላችሁ ኤጀንት መሆን የምትፈልጉ ካላችሁ እኔ ምን መስራለሁ መሰላችሁ? አሁን ላይ ይሄ ፕላትፎርም አዲስም ስለሆነ በቻላችሁት መጠን እንደ ተመዘገባችሁ እንደ ተመዘገባችሁ እንደተመዘገባችሁ ምን ታደረጋላችሁ ኤጀንት ብትሆኑ ሆር የተሻለ ነው። እሱን ኤጀንት ለመሆን ደግሞ የት ነው መሄድ ያለብን ካላችሁ ፕሮፋይላችሁ ማይ ፕሮፋይል ላይ ትገቡና እችኛዋል ከላይ ያለችው ምናልባት ባልታይቻ እርሳስ ምልክቷን ትነኩና እዚህ ጋር ኤዲት የሚዳረጋለ ፎቶ ታስገባላችሁ። ኤጀንት ነው የሚያስፈልጋችኋል። ጄንደራችሁ ሜል ከሆነ ሜል፣ ፌሜል ከሆነ ፌሜል። ከዛ በርዝ ዴይ፣ ካንትሪ ኢትዮጵያ ትታላችሁ። ኢትዮጵያ ያላችሁ ሌላ ውጭ ላይ ያላችሁ በቻላችሁት መጠን የራሳችሁን ትክክለኛ ሀገር አስገቡ። ከዛ መጨረሻ ላይ ዋትሳፕ ነንበራችሁን ታስገባላችሁ። ኢትዮጵያ ካላችሁ ከአንት ነው ፕላስ ሁለት አምሳ አንድ ማድረግ አትርሱ። ከዛ ቀጥሎ ባዮ ማለት የምትፈልጉትን ነገር በሙሉ እዚህ ጋር ማስገባት ትችላላችሁ። ከዛ በኋላ ሴፍ ቼንጅ ካላችሁ በኋላ ምን ታረጋላችሁ? ሴፍ ቼንጅ ካላችሁ በኋላ ምን ታደረጋላችሁ መሰላችሁ፣ ሶሪ ወደኋላ በልሶብኝ ነው ሰብሽን ጅብላችሁ ይህንን እና አይዲ ቁጥራችሁን በቴሌግራም አድራሻ ላይ ስክሪንሻት አድርጋችሁ ላኩልኝ። ቀጥታ ኤጀንት ማድረግ እችላለሁ ማለት ነው። በዚህ ልክ ትሄዳላችሁ። እንደ አዲስ የሆናችሁ እንደዚህ እያደረጋችሁ ይሄንን ፕላትፎርም በደንብ ተቀላቀሉ። ጥያቄ ያላችሁ ማንኛውንም ጥያቄ ካላችሁ መጠየቅ ትችላላችሁ። ለዛሬው ይህንን ይመስላል። ሰብስክራይብ አድርጋችሁ ኮሜንት ላይ ምን ብሰራላችሁ የተሻለ ነው? ስለዚህ ፕላትፎርም ያልገባችሁን ነገር ይሄ ይሰራልን በሉኝ፣ አሳውቁ ኮሜንት ላይ ችግር የለውም ማንኛውም ነገር አስረዳችኋለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ።